አንድነት ምሳሌ የሆነችው የፍቅር ሀገር የበረሃ ንግስት ድሬዳዋ ነው ያለሁት። ጎረቤት ገብተሽ ልቆይ ትችያለሽ። ካራሩ ወይ ደግሞ ዝም ብለሽ ምግብ ቤት ገብተሽ በልተሽ የለኝም ማለት ትችያለሽ። ቤት አሰራሮቹ በጣም ብዙ ስታይል የተሰሩ እስካሁንም ሰርቪስ እየሰጡ ያሉ አሉ። ናቹ ፎርቲናይን ከፎርቲ ቲዩብ። ዛሬ ደግሞ ያለሁት በድሬዳዋ ነው። ድሬዳዋ እንግዲህ የበረሃዋ ንግስት በመባል የምትታወቅ ከተማ ነች። ዘመናዊነትን ከታሪካዊነት ጋር አንድ ላይ አጣምራ የያዘች ከተማ ነች። ትናንትና ትላንትና ማታ ነው የመጣሁትን። በአጋጣሚ በባቡር ነው የመጣሁት ሜሶ ላይ በተፈጠረ የባቡር ብልሽት እንግዲህ በጣም ቆይቼ አምሽቼ ሌሊት ነው የመጣሁት። ስለዚህ ዛሬ ድሬዲዋን ዞር ዞር ብዬ አሳያችኋለሁ፣ በደንብ አስቃኛችኋለሁ። ድሬዳዋ ላይ ስትመጡ ማየት ያለባችሁ ቦታ ምን ምንድን ነው የሚለውን በደንብ አሳያችኋለሁ። አብራችሁን ቆዩ፣ ሰብስክራይብ አድርጉ። አሁን እንግዲህ ድሬዳዋ ደሳለኝ ክትፎ ነው ያለሁት እና ከዚህ በፊት አላውቀውም ነበር። አንድ አዲስ ነገር ያየሁት ነው። አዲስ ነው አስጎብኔ አልገብኛ እና የሚያምር ቤት ነው። እሳችን እዚህ እንበላና እንግዲህ ድሬዳዋን እየተዘዋወርን እንደገና ከሁለት ዓመት በኋላ እናያታለን ማለት ነው። ድሬዳዋ ላይ ምን ለውጥ አለ? ምን አዲስ ነገር አለ የሚለውን አብረን እናያለን። አብራችን እንግዲህ ቁርሴን በደንብ በልቻለሁ። ከዛ ከተማዋን ደግሞ ዞር ዞር ብዬ ማየት ልጀምር ነው። ትንሽ ሙቀት እየመጣ ነው፣ ግን አብራችሁ ተከታተሉኝ። መልካም ጊዜ ይሆንልን። አሁን ያለነው እንግዲህ ትልቁ የድሬዳዋ በጣም ጥንታዊ የሆነ ገበያዋ ላይ ነው። ከፊራ ገበያ ይባላል። መቀፊራ ገበያን በጣም በትንሹ አሳያለ። ታይዋን ነው። ትልቁ ገበያ ታይዋን ነው፣ ሁለቱ ናቸው።

ጅቡቲዎች ይኖራሉ ለሁሉም መጠለያ ነች ማለት ነው። ማይ ነገር በጣም ጥንታዊ የሆኑ ነገሮች አሉ። የቤት አሰራሮቹ በጣም በጥሩ ስታይል ተሰሩ እስካሁንም ሰርቪስ እየሰጡ ያሉ አ ሌሎች ደግሞ በጣም ታሪካዊ ነው የማስባቸው እነዚህ ድሮ ጊዜ ያኔ ንግድ ማዕከል ጊዜ ውጪዎች የሰፈሩባት ቦታዎች አሉ። የቱርኮች ቦታ፣ የየመኖች ቦታ፣ የግሪኮች ቦታ። እነዛ ቦታዎች በጣም ኦልዲስ ናቸው። ግን ሰዎቹም ቅሬታቸው አለ እስካሁን እዛ ጋር አማርኛ የሚያወሩ ግሪክ ልታገኝ ትችያለች። አማርኛ የሚያወራ ቱርካዊ ልታገኝ ትችያለች። እና እነዛ ነገሮች በጣም ሊታዩ ደስ የሚሉ ነገሮች ናቸው ብዬ ያስባለሁ። ምድረባቡ ብርስቦ አኗኗር ዘይቤ ከሌሎች ከተሞች በጣም የተለየ ነው። ሁሉም ሰው በአንድ በሰውነቱ ነው የምታየው፣ ሂዩማኒቲ ነው። ከሌ ከሌ ብሔር ነው አይባልም፣ ከሌ ክርስቲያን ነው ሙስሊም አይባልም። ሁሉም ማህበረሰቡ አንድ እይታ ነው የምታየው። ሁሉም ወንድም ነው፣ ሁሉም እህት ነው፣ አባት ነው፣ እናት ነው። ሶ ይሄን ነገር ሌላ ከተማ ውስጥ ማግኘት በጣም ከባድ ነው። አንዱ እሱ ነው። ሁለተኛው ደግሞ ኢዚ ላይፍ ነው ማህበረሰቡ በቃ ይሄ ማካበድ የለም። አለ ይኖራል፣ ከሌለም በቃ ጉረቤቱ እንትን አርጎ መኖር ይችላል። እና ኢዚ ላይፍ በቃ ላይፍን ቀለል አርጎ ነው የሚኖሩ። ሶስተኛ ደግሞ የጥንታዊ ከተማ እንደ መሆኗ መጠን ማህበረሰቡ በጣም ሲቪላይዝድ ነው። ከሌላ ከተማ ጋር ስናያዘው ያነባል። ሰው የመረጃ ሰው ነው

አመጋገብ ስታይል በጣም ደስ ይላል። ትንሽ ነው ማለት ይችላል ከሌላው ጋር ስታይ ጎረቤት ገብተሽ ልቆይ ትችያለሽ ማለት ሰው ጎረቤት ካለው እና አመጋገብ እንትናቸው

እሺ እንግዲህ ውዶቼ የምሳ ሰዓት ፀሐይን መጥቼ ትንሽ አረፍ ብዬ አሳልፍ ያለሁኝ፣ አሁን ደግሞ ባቡሩ ስመጣ የተዋወቅኳቸው ጥሩ ጥሩ የድሬዳዋ ልጆችን አግኝቻለሁ። ከእነሱ ጋር ወጥቼ የተለያየ ስትሪት ፉድ እየበላን እንጫወታለን። ከዚህ በፊትም እንግዲህ በድሬዳዋ ስትሪት ፉዶች የተለያዩ ስትሪት ፉዶችን በማሳየት ሰርቼ የላችሁ ነበር። ዛሬም ደግሞ አሳያችኋለው ማለት ነው። መልካም ቆይታ ይሁንላችሁ። ከኔ ጋር ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ፎርቲ ነኝ፣ ወዳችኋለሁ። እንግዲህ ቀለል ያለ ልብስ እንደነሱ ለመልበስ እየሞከርኩኝ ነው። እንግዲህ እንደምታዩት ያምርብኛል፣ እየሞከርኩ ነው። እንደዚህ ሆኜ ቦጣ ብዬ እያሰብኩ ነው ጋ ተገናኝተን ይዘው የሄዱት ምግብ ቤት እቴኑ ድንችና ሰላጣ ይባላል። በጣም እንግዲህ ደስ የሚል ይመስላል። ከዚህ በፊትም ያየሁት ይመስለኛል። እንግዲህ ስፔሻል ፌንቸራችንን አዘን ቁጭ ብለን እየጠበቅን ነው።

ፔንቸራችንን በልተን ጨርሰን እንግዲህ ዞር ዞር እያልን አንዳንድ አካባቢዎችን እያየን ኢንጆ እያደረገን ፎቶ እየተነሳን ነበረ ደስ የሚል ጊዜ ነው ድሬዳዋ ላይ እያሳለፍኩ ያለሁትኝ ግን ደግሞ አንዳንድ ቀረጻዎችን ማድረግ አልቻልኩም በኮሪደር ልማት ምክንያት ስለዚህ ልሄድ አስብ ያለው ወደ ሩሜ ነገ ጉዞ አለብኝ እመለሳለሁኝ እንግዲህ ቀጣዩንን ፕሮግራሜን አብራችሁ ዩ ከኔ ጋሁኑ ሜን አላሳየኋችሁም ነበር ቅድም ያረፍኩት ኤምኤም ሆቴል ነው። ፕራይሳቸውም አሪፍ ነው። ንጽህናው የቤቱ በጣም ደስ ይላል። ለሙቀቱ ደግሞ ጥሩ ኤሲ ያላቸው እና ሰፊ ጊዜ ስለነበረኝ ለምን ጠዋት ከሚሄድ ፍላይቴን ለምን አላስቀየርም ብዬ መጥቼ ከማድር ፍላይቴን አስቀየርኩና ይሄ ተዘጋጀው ላ መጨረሻም ብሄድ ነው ሬዷ በጣም ብዙ ነገሮች አይቻለሁ። ውስን ነገር ያቀረብኩላችሁ ድሬዳዋ ኮሪደር ልማት ላይ ስላለች፣ ያው ብዙ ነገር ማሳየት አልቻልኩም ማለት ነው። በሌላ ፕሮግራም ደግሞ መጥቼ አረ ንሰራለ እና አሁን ልንሄድ ነው ው ድሬዳዋ ኤርፖርት ደግሞ አሳያችኋለሁ አሳያችኋለሁ ድሬዳዋ ኤርፖርት በይ